ሰላም ጤና ይስጥልን፣ አድማጭ ተመልካቾቻችን ሰኔ 18 2017 ዓ ም ዕለታዊ መረጃዎችና ዘገባዎችን ጀመጥቻለሁ። በመረጃና ዘገባዎች ፋኖ መግለጫ ሰጥቷል። መግለጫውን በተመለከተም እንደዚሁ የማዕከላዊ እዝ ከፍተኛ አመራር በጉዳዩ ላይ እንደዚሁ የተቃውሞ ጽሑፍ አሰራጅተዋል። ይህንን በተመለከተ ዝርዝር መረጃ ይዣለው። ሌሎች እንደዚሁ የግንባር መረጃዎች አሉኝ። እነዚህ መረጃዎች እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለው። እንግዲህ በተለያዩ የአማራ ክልል አካባቢ የተደረጉ ያሉ አውደ ውጊያዎችን በተመለከተና ዝርዝር መረጃዎችን በሰዓት ወደ እናንተ የማደርሳችሁ ይሆናል። እንዲሁም ደግሞ እንግዲህ ከሐምሌ ወር ጀምሮ በኢትዮጵያ ይደረግ የነበረው የነዳጅ ድጎማ ይነሳል መባሉን ተከትሎ ከፍተኛ የኑሮ ውድነትና ጫና ይፈጠራል የሚል እንደዚሁ ምጣኔ ሃብታዊና ኢኮኖሚያዊ ዘገባም እንደዚሁ አካትቻለው በአማራ ክልል አሳሳቢ በሆነ ሁኔታ ከጦርነቱ ጋር በተያያዘ የኤችአይቪ ቫይረስ ስርጭት ጨምሯል፣ ወደ ወረርሽኝ ደረጃ እያደገ ነው ተብሏል። ይህንም በተመለከተም በሰዓት ከምነግራችሁ መረጃዎች ይገኙበታል። ከግንባር መረጃዎች ባሻገር ዛሬም በተለያዩ አካባቢዎች እንግዲህ በርካታ በእስከትጥቃቸው እንዲሁም ደግሞ ወታደራዊ የመስመራዊ አዛዦችን ጨምሮ በርካታ የመንግስት ወታደሮችና የአድማ ብተን አባላት ከስምሪት ቀጠናዎቻቸው እየወጡ ነው የሚገኘው። በተለይ መተማና አካባቢ የተፈጸመውን ጥቃት ተከትሎ ከፍተኛ ማጉረምረም አለ። በአድማ ብተና አድማ ብተናም እንደዚሁ እንቅስቃሴያቸው እንዲገደብና ወደ ወታደራዊ ካምፖች እንዲገቡ እንዲሁም ደግሞ ካምፖቻቸው እንዲለውጡ ተደርጓል። ከስምሪትም እየታገዱ አሉ። ይህንም በተመለከተ በዚህ ሰዓት ካያስኳቸው መረጃዎች መካከል የምትሰሟቸው ናቸው። ኦነግም እንደዚሁ መግለጫ ሰጥቷል። በእነዚህ ጉዳዮች ላይ አብረን እንቆያለን። እየተከታተሏቸው አብራችሁን ስለምትቆዩ በእጅጉ አመሰግናለሁ። ከሀሳብ አስተያየት ኖራቸው ጥቆማ ዜና ትሜል ዶት ኮም ላይ አድርሱኝ። በዚህ ሰዓት እንግዲህ በዋናነት መጀመሪያ የአማራ ፋኖ ብሔራዊ ኃይል የሰጠውን መግለጫ እና መግለጫውን በተመለከተ የቀረበውን ግብረ መልስ እና የተቃውሞ ምላሽ በተመለከተ ያካተትኩት መረጃ ወደ እናንተ አደርሳለሁ። የአማራ ፋኖ ብሔራዊ ኃይል መግለጫ አሰራጅቷል። በማዕከላዊ እዙ የአመራር ውሳኔዎችን ማስተላለፉን እንግዲህ በተሰራጨው መግለጫ ላይ ለመመልከት ተችሏል። የስያሜ ለውጦችንም አድርጓል። አዳዲስ ውሳኔዎችንና ውሳኔዎችን እና አብይ ኮሚቴ እና ንዑስ ኮሚቴዎች እንደሚቋቋሙ እንዲሁም ደግሞ ሶስት አበይት ኮሚቴዎች እና የፖሊቲ ቢሮን መቋቋም በተመለከተ በድርጅቱ መግለጫ ውስጥ ተካተዋል። በዚህ መሰረት እንግዲህ የአማራ ፋኖ አንድነት በጎንደር ተብሎ ይጠራ የነበረውን ኃይል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ በሚል እንግዲህ በአርበኛ በላይ ዘለቀ ስም ሰይሟል። የአማራ ፋኖ በጎጃም የሚባል የነበረውን የምዕራብ አማራ ቀጠና የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ በሚል መሰየሙን እንዲሁም ደግሞ በአማራ ፋኖ በወሎ የምስራቅ አማራ ቀጠና ምኒልክ እዝ በሚል የአማራ ፋኖ ብሔራዊ ኃይል እዝ እንዲሆን መሰየሙን። በደቡብ ቀጠና ደግሞ ደቡብ እዝ በሚል የሸዋ አማራ ፋኖ አንድነትን ይቅርታ፣ የአማራ ፋኖ በሸዋን ደቡብ አማራ እዝ በሚል አሳምነው በሚል እዝ በአራት እዞች መሰየሙን ነው መግለጫው የሚያሳየው። ከመግለጫው ላይ እንደዚሁ ሶስት አበይት ኮሚቴዎች እና መዋቅር መሰራቱንም እንደዚሁ መግለጫው አሳውቋል። የፖለቲካና የውጭ ጉዳይ አብይ ኮሚቴ፣ አስተዳደራዊ ጉዳዮች ኮሚቴ፣ ጉዳዮች ኮሚቴ፣ ወታደራዊ አብይ ኮሚቴዎች ተዋቅረዋል ተብሏል። በዚህም መሰረት እንግዲህ በየደረጃው ንዑስ ኮሚቴዎች እየተዋቀሩ እንደሚሄዱ መወሰኑ መግለጫው ገልጿል። በቀጣይ ማዕከላዊ ዙ ወይም ደግሞ ማዕከላዊ ኮማንዶ ማዕከላዊ ኮሚቴ አባላትን የስራ አስፈፃሚ አባላትን የፖሊስ ቢሮ አባላትን እንዲቋቋሙ ትእዛዝ እና ውሳኔ መስጠቱን ገልጿል። ይሄ እንግዲህ በአማራ ፋኖ ብሔራዊ ኃይል የተሰጠው መግለጫና በሚዲያዎች የተሰራጨው ነው። ይህንም በተመለከተ የአማራ ፋኖ በጎጃም ከፍተኛ መሪ ፋኖ አስረስ ማረ እንዲሁም ደግሞ በአማራ ፋኖ ብሔራዊ ኃይል የማእከላዊ ኮማንድ ወይም ደሞ ማዕከላዊ ከፍተኛ አመራር በጉዳዩ ላይ በፋኖ በፌስቡክ ገጻቸው ያሰራጩት ጽሁፍ አለ። ፋኖ አስረስማረ እንደሚሉት የድርጅቱ አወቃቀርን፣ ውህደትን፣ የዲያስፖራ ኮሚቴንም ሆነ ሌሎች ጉዳዮችን አስመልክቶ በአማራ ፋኖ ብሔራዊ ስም የወጣውን መግለጫ የውሳኔ ሀሳቦችን እንደ ማዕከላዊ ኮሚቴ እዝ አመራር እንዱም ደግሞ እንደ አማራ ፋኖ በጎጃም አመራር የማናውቃቸው ያልተወያየንባቸው መሆኑን ግልጽ ማድረግ እንፈልጋለን ሲል በፌስቡክ ገጹ እንግዲህ አስፍሯል። ይህንን በተመለከተ በስልክ ደውዬ ለማነጋገር ሞክሬ ነበር። የስልክ መስመር ላይ አልተገኙም። ምናልባት ፋኖ አስረስ ማረ እ እንግዲህ በስልክ መስመር ላይ የሚገኝ ከሆነ በጉዳዩ ላይ ማብራሪያ እንዲሰጥ እንዲሁም ደግሞ ከዚህ ጋር በተያያዘ ያሉ አጠቃላይ ሀሳቦችን በቃለ ምልልስ አብሮ እንዲቆይ ለማድረግ እሞክራለሁ። ይህ እንግዲህ መጀመሪያ ያስኩት መረጃ ነው። ወደ ሌሎች መረጃዎች ሲሄድ ወደ መተማ የሚወስድን መረጃ ነው የማስከትለው በመተማ ለወሬ ነጋሪ ሳይተርፍ ተጨፍጭፏል በተባሉት የአድማ ብተና ጉዳይ አሁንም እንዳወዛገበ ነው። ይህንን በተመለከተ ከአካባቢው አድማጅ ተመልካቾችም እንደዚሁ ጥቆማና አስተያየት አድርሰዋል። የአድማ ብተና አባላት ቁጥር 158 ይደርሳል እየተጨፈጨፉት ነው የሚሉት እንግዲህ፣ አሃዙን በተመለከተ የተለያዩ መረጃዎች ናቸው እየወጡ ያሉት ከሰባ ሁለት ጀምሮ እንግዲህ የሚወጡ አሃዞች አሉ ዛሬ ደግሞ ከአካባቢው መረጃ ያደረሱ የመረጃ ምንጭ ቁጥራቸው 158 የሚሆን ነው አድማ ብተን አባላቱ አስከሬናቸው መተማ በሚገኝ ገንደውሃ ውሃ ወታደራዊ ካምፕ በጅምላ የቀብር ስነስርዓቱ ተፈጽሟል። የአድማ ብተን አባላቱ ውስጥ የኮሎኔል ማዕረግ ያላቸው የሻለቃ መሪዎች ይገኙበታል ተብሏል። ታጣቂዎቹ ቀደም ብለው ይህንን እንደሚያደርጉ መከላከያ መረጃ ነበረው በ በካምፕ ላይ አይደለም ጥቃት የተደረገው። ይህን ዘገባ አስተካክሎ እጀባ ላይ ያሉ እንቅስቃሴ ላይ ያሉ ነው ይህ ጭፍጨፋ የተፈጸመባቸው ነው የሚሉት። እጀባ ላይ ከሆኑ በተጠንቀቅ ናቸው ማለት ነው። በዚህ ልክ ጭፍጨፋ ሊደርስ የቻለበት ጉዳይ መጣራት ያለበት ነው። ከኮኪት መተማ፣ ሽንፋ፣ ገንደውሃ ያሉት የአድማ ብተና አባላት በመከላከያ በአይነቁራኛ እየተጠበቁ ነው። ጉዳዩ በመከላከያና በአድማ ብተና መካከል ክፍኛ መቃቃር ፈጥሯል። ከራሳቸው ካምፕ ወደ መከላከያ ካምፕ እንዲገቡ የተደረጉ የአድማ ብተና አባላትም አሉ። ጉንዶ ተብሎ የሚጠራው ካምፕ የአድማ ብተና አባላት ለካምፑን ለቀው ወደ ገንዳ ውሃ መከላከያ ካምፕ እንዲገቡ ተደርገዋል። የቅማንት ታጣቂዎቹ ስንቅ ትጥቅ፣ መንገድ ውጠራ በሚል ወታደራዊ ቃል ነው። መንገድ ውጠራ በሚል ወታደራዊ መመሪያ በእለቱ ተሰጥቷቸው ነበር ከመከላከያ ከፍተኛ አመራሮች። እንግዲህ በመከላከያ አባላት ላይም ጉዳት አድርሰዋል ታጣቂዎቹ። ከመከላከያ ዲሽቃ እና ሞርተርን ጨምሮ እንደዚሁ መውሰዳቸው የተገለጸ ሲሆን ወደዚህ አካባቢ አዲስ ምሪት የአድማ ብተናው እንዳያደርግ ተከልክሏል ነው የተባለው። መቃ ከተማ ታግተው የተወሰዱ እንደዚሁ በርካታ ሾፌሮች አሉ። እስካሁን ድረስ ደብዛቸው አልተገኘም። ስምንት ከሱዳን ወደ ጎንደር ያሽከረክሮ የነበረ ሾፌሮች ታግተው ተወስደዋል። ረዳቶቻቸውም አሉ። ሌሎም በመቃ ከተማ እንደዚሁ ታዋቂ ሰዎችና ነጋዴዎች ታፍኖ ተወስደዋል። ወደ መቃቀጠና አድማብተና እንዳይገባ መከላከያ አግዷል። ስምሪት እንዳይወስድ መከላከያ አድማብተናውን ያገደው በአካባቢው ሌላ ግጭት ይነሳል የሚል ትዕዛዝ መድረሱን ተከትሎ ነው። ጉዳዩ እንግዲህ በአካባቢው አሁንም ከፍተኛው ውጥረት ፈጥሯል፣ አነጋጋሪ ሆኗል። ከአሁን በፊት በአካባቢው የነበሩትን ማንነት ተኮር ግጭቶችን እንደገና ሊያነሳሳ ይችላል። በተለይ ህወሓት በተለያዩ አቅጣጫዎች ወታደራዊ እንቅስቃሴ መጀመሩን ተከትሎ እነዚህ ታጣቂዎች በተለያየ መንገድ ከሳምሬ ቡድን ሱዳን ከሚገኘው ጋር የተጥቅ ሎጅስቲክ ድጋፍ ይደረግላቸዋል። ከመከላከያ ባሻገር ከዚህ ጋር የተያያዘ አዲስ እንቅስቃሴ ይሆናል የሚል የአካባቢው ማህበረሰብ እንደዚሁ ጉዳዩም ባንክሮ እየተከታተለውና ስጋት እንደተፈጠረበት ነው የተገለጸው። ከዚህ ባሻገር እንግዲህ የአድማ ብተና አባላት እና የልዩ ኃይል አባላት ልዩ ኃይል አባላት ከዚህ በፊት ከአምስት ዓመት በአካባቢ የነበራቸው ዘመቻ ምክንያት በልዩ ኃይሉ ላይ የአካባቢው ታጣቂዎች ያላቸው እይታውን በአድማብተና ላይ ጭፍጨፋ ለመፈጸም እንደ ምክንያት እንደተቆጠረና መከላከያ በዚህ ውስጥ ያለበት እጁ እንዲጣራ እንግዲህ ከጀነራል አበባው እስከ የአማራ ክልል ፖሊስ ኮሚሽን ኮሚሽነር ዘላለም ልጃለም ድረስ ጉዳዩ መነጋገሪያ እንደሆነ ነው መረጃዎች የሚያሳዩት። ይህ እንግዲህ መተማ አካባቢ ያለው መረጃ ነው። ወደ ሌሎች መረጃዎች ቀጥላለሁ። ወደ ሌሎች መረጃዎች ሲሄድ ወደ እብናት የሚወስደን መረጃ ነው የማስቀጥለው። እብናት፣ መተማ፣ ደራ አንበሳሜ፣ ደራ ሀሙሲት አካባቢ ማለት ነው አንበሳሜ ጉና በጌምድር መቀጣው አካባቢ በ24 ሰዓት ብቻ ከ64 በላይ የመንግስት ወታደሮች አድማብተናና የመከላከያ አባላት ከስምሪት ቀጠናዎቻቸው መውጣት ወደ ፋኖ ስለመቀላቀላቸው የወጡ መረጃዎች እያሳያሉ። ይህንን ተከትሎ ነው እንግዲህ መተማና አካባቢው አድማብተናዎች ጥበቃ እንዲደረግላቸው፣ ካምፖቻቸውን እንዲቀይሩ፣ ወደ መከላከያ ካምፕ እንዲገቡ፣ እንዲሁም ደግሞ ጊዜያዊ ስምሪት እንዳይሰጣቸው እየታገዱት የተፈጠረውን ጉርምርምታና ቁጣ ተከትሎ ነው ተብሏል። በዚህም እንግዲህ ያለው አጠቃላይ ሁኔታ ይህን ነው የሚያሳየው። ከፍተኛ ውጥረት ነው ያለው። በነገራችን ላይ ከሚገመተው በላይ ወትሮም በአንድ የማይግባቡት የአድማ ብተናና የመከላከያ አባላት እነሱ እንደ ፋኖ ይቆጥሯቸዋል፣ እነሱም ከፋኖ ጋር ይዋጋሉ። አመኔታ የላቸው። ሁኔታው ሲመቸቸው እነሱ ፋኖ ናቸው በሚል ፍረጃ ይደርስባቸው ነበር። ይህን ጥቃት ተከትሎ ደግሞ ሁኔታው እየተባባሰ ሂዷል። ወደ ሰከላ የሚወስደን መረጃ ላስከትል። ሰከላ አንድ ወታደር ወደ ፋኖ ተቀላቅሏል። በርካታ ጊዜያት እስር ላይ የነበረ አንድ የኦሮሞ ተወላጅ የሆነ ወታደር ነው። በአካባቢው ከእስር አምልጦ ወደ ፋኖ ነው እየተቀላቀለው። ይህን ተከትሎ ወታደሩ እንዲያመልጥ አድርጋቸዋል፣ ከእስር እንዲወጣ አድርጋቸዋል የተባሉ ወታደሮችም ተረሽነዋል ተብሏል። የአንደኛው የክፍለጦሩ አዛዥ ሾፌር፣ ሁለተኛ ደግሞ የክፍለጦሩ የመሐንዲስ የቴክኒክ ባለሙያ ናቸው እየተረሸኑት ወታደሮች ሲሉ የመረጃ ምንጮቹ ገልጸዋል። ወደ ደቡብ ወሎ አምባሰል ስንሄድ በአምባሰል የተለያዩ ስፍራዎች ውጊያ ሲደረግ ቆይቷል። ከውጫሌ ወደ አበት ስንዴ ምድር ከሮቢት ኩሳኤ ባለው ቦታ በድሽቃ በሞርተር የታገዘ ውጊያ ሲደረግ ነው አለው። ፋኖ በተመሳሳይ በሞርተርና በድሽቃ አጸፋዊ ምላሽ መስጠቱን የወጡ መረጃዎች እያሳያሉ። በዚህ የደረሰው ጉዳት አልታወቀም ነው እየተባለው ውጊያው የሸፈነውን ቦታ በተመለከተ ከሰሜን ወሎ አዋሳይ ወረዳዎች ከገቡ ፎቆች እስከ ደቡብ ወሎ አምባሰል ወረዳ ሮቢት ከተማ ድረስ ባለው የአምባሰል ሰንሰለታማ ተራሮች አካባቢ ሲደረግ የዋለ ውጊያ ነው። የደረሰው ዝርዝር ጉዳት ግን አልታወቀም ተብሏል። ሌላው ዛሬ ብርቱ ውጊያ እየተደረገባቸው ካሉት አካባቢዎች ደቡብ ጎንደር ፎገራ ይገኝበታል። በፎገራ እና በደራ አዋሳኝ አካባቢዎች ባሉ ቦታዎች ውጊያ እየተደረገ ነው የሚገኘው መነጉዘር ጨምሮ ዋንዛዬ፣ ሀገረ ሰላም እንዲሁም ደግሞ ወልደ ተብሎ የሚጠሩ ቦታዎች ላይ ውጊያ እየተደረገ ነው የሚገኘው። ውጊያው ሰብአዊ፣ ቁሳዊ ጉዳት አድርሷል። እስካሁን ስለድረስም ውጊያው እንደቀጠለ ነው። የፋኖ መሪዎችን ለመግደል ልዩ ተልዕኮ ተሰጥቶት የገባ የኮማንዶ አባል በፋኖ ተይዟል ነው የተባለው። የተያዘ የኮማንዶ አባል የተሰጠውን ልዩ ተልዕኮ አጋልጧል። በከተማ የቤት መስሪያ ቦታ እና ግማሽ ሚሊዮን ብር ቃል ተገብቶለት እንደነበር ነው ያጋለጠው ተብሏል። ይሄ ኮማንዶ በፋኖ ቀጠናዎች በዚህ ጥቅም የተዋሉ በርካታ የኮማንዶ እንዲሁም ደግሞ ሰርጎ ገቦች ተሰማርተዋል ሲልም እንደዚሁ ይህንን መረጃ አጋልጧል። በብዙ የፋኖ ቀጠናዎች ላይ ከፋኖ አባላት ውስጥ ጭምር የተመለመሉ ተባባሪዎች ባሉበት የፋኖ መሪዎችን ለመግደል በዚህ በተለያየ ጥቅማ ጥቅም የተመለመሉ ሰርጎ ገቦች መሰማራታቸውን ነው እየገለጸው። ውጊያው እስከዚህ ሰዓት ድረስ ቀጥሏል። ደረሰው ጉዳት አልታወቀም። እዙ 23 እና ተጨማሪ የሜካናይዝድ ኃይል የያዘ የመንግስት ኃይል ሀሙሲት ከተማ ወደ አካባቢው እንቅስቃሴ እያደረገ እንደሆነ ነው ለማወቅ የተቻለው። የፎገራ ወረዳ የፖለቲካና የጸጥታ አመራሮች እንደዚሁ የድጋፍ ሰጭ መረጃ መሰጭ ሆነው በዘመቻው ላይ እየተሳተፉ ነው ተብሏል። እንግዲህ ዝርዝር መረጃዎች እንደደረሱ ወደ እናንተ የማደርስ ይሆናል። ሌላው አባይ ግድብ ዙሪያ ለሁለተኛ ጊዜ በሳምንት ጥቃት ተፈጽሟል ተብሏል። ጥቃት እየተፈጸመው ከአባይ ግድብ በቅርብ ርቀት ሶስተኛ ካምፕ እየተባለ በሚጠራው የፌዴራል ፖሊስ ካምፕ አቅራቢያ ነው። በጥቃቱ ሾፌሩን ጨምሮ ሰባት ሰዎች ተገድለዋል ብለዋል። አባይ ግድብ አካባቢ ያሉ የኢትዮ ፎከስ የመረጃ ምንጮች በተሽካሪ ላይ በተፈጸመው ጥቃት ሾፌሩን ጨምሮ ሰባት ሰዎች ተገድለዋል። ጥቃቱን የፈጸሙት ከብሉናይል ሱዳን ግዛት ወደ ኢትዮጵያ ዘልቆ የገቡ ታጣቂዎች ናቸው። ከጉሙዝ ታጣቂዎች ጋር በመሆኑ እነዚህ ታጣቂዎች ጥቃቱን የፈጸሙት ከሶስት ቀናት በፊት ቆታ ተብሎ በሚጠራው አካባቢ እነዚህ ታጣቂዎች በፈጸሙት ጥቃት አስራ አራት የአማራ ተወላጆች መገደላቸው እና ስድስት የሚሆኑ ደግሞ መቁሰላቸው ይታወቃል። አሁን ታጣቂዎቹ በድጋሚ በተሽከርካሪ ላይ ጥቃት ፈጽመዋል። የታጣቂዎቹ ዓላማ ከብሉናይል ሱዳን የሚሰጣቸውን ግድቡ ዙሪያ አዳዲስ ችግሮችን መፍጠርና ውጥረት መፍጠር ሰላማዊ ሰዎችን መጨፍጨፍና በአባይ ግድብ አካባቢ ከፍተኛ የሆነ የጸጥታ ችግር መፍጠር ነው። ኔትወርካቸው እስከ ካይሮ ይደርሳል ሲሉ የአካባቢው የመረጃ ምንጮች ይህንን አድርሰዋል። ወደ ሌሎች መረጃዎች ስቀጥል ወደ ሌሎች መረጃዎች ስቀጥል ኦነግ ሸኔ ምላሽ ሰጥቷል። በትላንትናው ዕለት በዝቋላና አካባቢው የተፈጸሙ ጭፍጨፋዎችን ከባለፈው ለተከታታይ ቀናት ከባለፈው ሰኔ 13 ጀምሮ በዚህ ዝቋላ ገዳማት የተፈጸሙ ጭፍጨፋዎችን በተመለከተ የኦነግ ሸኔ ታጣቂዎች ጭፍጨፋው እንደፈጸሙ አንዳንድ ሚዲያዎች ዘግበው ነበር። ለዚህ ኦነግ ሸኔ ምላሽ ሰጥቷል። በኦነግ በዚህ ዝቋላ ገዳም መነኩሳት ጭፍጨፋ ላይ እጄ የለበትም ሲል ነው ለአዲስ ስታንዳርድ ምላሽ የሰጠው። አዲስ ስታንዳርድ እንደዘገበው የኦነግ ከፍተኛ አመራር የሆኑ በሁለቱም ድርድሮች ላይ ተሳታፊ የነበሩ አመራር አዲስ ስታንዳርድ ምላሽ ሰጥተዋል። ወደ አዲስ ስታንዳርድ እንዳወጣው ይሄንን ጥቃት እኛ የለንበትም፣ በዚህ ቀጠናም የኦነግ ሰራዊት በዚህ ቋላ ቀጠና የለም። ጭፍጨፋውን የመንግስት ኃይሎች ናቸው የፈጸሙት። ዋና አላማቸው ደግሞ በህዝብ መካከል ግጭት መፍጠርና ግጭት መቀስቀስ ነው። በቅርብ ጊዜ በህዝቦች መካከል ብቅ እያለ ያለውን አንድነት ለማጨናገፍ የታሰበ ጭፍጨፋ ነው ሲል ኦነግ ምላሽ ሰጥቶበታል። ሌላው በአማራ ክልል እንደዚሁ እንግዲህ ከጦርነቱ የወለደው አስደንጋጭ የሆነ የኤች አይቪ ቫይረስ ስርጭት አለ የሚል መረጃ ለኢትዮ ፎከስ ደርሷል። በአማራ ክልል ጤና ቢሮ የሚሰሩ አንድ ባለሙያ እንደገለጹት የበሽታው ስርጭት በከፍተኛ ሁኔታ እያደገ ነው። አሁን ወረርሽኝ ሊባል ይችላል፣ በወረርሽኝ ደረጃ ሊጠራ ይችላል። ናሙና በተወሰደባቸው ከተሞች የህብረተሰብ ክፍሎች የቫይረሱ ስርጭት ወደ ወረርሽኝ ደረጃ እየተሸጋገረ ነው። የሕክምና ተቋማት አገልግሎታቸው በተዳከመበት በዚህ ሰዓት ከቦታ ቦታ የሚንቀሳቀሱ ወታደሮች ለቫይረሱ ስርጭት ከፍተኛ አስተዋጽኦ እያደረጉ ባለበት በዚህ ሰዓት በተለይ ከፈቃደኝነት እስከ አስገድዶ መድፈር ድረስ በወታደሮች የሚፈጸመው ጾታዊ ግንኙነት ለበሽታውና ለቫይረሱ ስርጭት ከፍተኛ አስተዋጽኦ አድርጓል የተባለው የትምህርት ተቋማት መዘጋታቸውን ተከትሎ እንደዚሁ ሴቶች ለወሲብ ንግድ መጋለጣቸው፣ የስራ ጥነትና ተስፋ መቁረጥ በከተሞች አካባቢ ያለው ሁኔታ ይህንን ችግር አባብሶታል ሲሉ ነው የጤና ባለሙያው ይህንን የገለጹት በቀጣይ እንግዲህ አህዛዊ መረጃዎችንም በተመለከተ መረጃዎች እንደሚያደርሱ ነው የገለጹት። ሌላው ከሐምሌ አንድ ጀምሮ በኢትዮጵያ ከፍተኛ የሆነ የኑሮ ውድነትና የምጣኔ ሀብት መታወክ ይኖራል ሲል ዶቸበሌ ዘግቧል። ዶቸበሌ የጀርመን ድምፅ የአማርኛው አገልግሎት እንደዘገበው መንግስት የነዳጅ ድጎማ ማንሳቱ ከባድ የኑሮ ጫና ይፈጥራል። የነዳጅ እጥረትም ይፈጠራል። ይህንን ተከትሎ አሁንም በተለያዩ የነዳጅ ማዳያዎች ላይ ከፍተኛ ሰልፍ ይታያል። የዓለም አቀፍ የእርዳታ ድርጅቶች ጭምር የእርዳታ አገልግሎትን ከቦታ ቦታ ለማጓጓዝ ከፍተኛ የሆነ የነዳጅ ችግር እንደገጠማቸው ነው መረጃው እየገለጸው። እንግዲህ መንግስት ከአይኤምኤፍ የተበደረውን ብድር መሸፈን ባለመቻሉ የድጎማውን የነዳጅ ድጎማውን ለበርካታ ዓመታት ሲሰጥ የነበረውን የነዳጅ ድጎማ ማንሳቱን ተከትሎ ነው እንግዲህ ከሐምሌ ወር ጀምሮ ከፍተኛ የሆነ የኑሮ ጫና በኢትዮጵያ የኢኮኖሚ እና የምጣኔ ሀብት ቀውስ ይፈጠራል እየተባለው ይህንን በተመለከተ እስካሁን 137 ቢሊዮን ብር ለነዳጅ ድጎማ ይደረግ ነበር። አሁን የገንዘብ መነሳቱ አሁን ባለው የኑሮ ውድነት ላይ ከፍተኛ የሆነ ጫና ይፈጥራል ነው የተባለው። የምጣኔ ሀብት ባለሙያዎች ካላቸው አስተያየት ብታደርሱኝ፣ አስተያየቱን የማደርስ ይሆናል። ከዚህ ጋር በተያያዘ እንግዲህ በኬንያ የተደረገ የተቃውሞ ሰልፍ አለ። በጎረቤት ኬንያ ተቃውሞ እየተደረገ ነው የሚገኘው። ዛሬ ናይሮቢ በተቃውሞ ሰልፍ ስትጥለቀለቅ ውላለች። ባለፈው ዓመት በዚህ ሰዓት የቁርጥ ታሪፍ ጭማሪ በመቃወም በርካታ ዜጎች አደባባይ ወጥተዋል። ለበርካታ ቀናት አደባባይ ላይ መቆየታቸውም ይታወቃል። በዚህ ላይ በዜጎች ላይ ፖሊስ ግድያ ፈጽሟል። ዛሬ የተጠራው ሰልፍ ባለፈው ዓመት የተገደሉትን ሰልፈኞች ለማስታወስ ነው። የጸጥታ ኃይሉም ዛሬ በሰልፈኞች ላይ እርምጃ ወስደዋል። እስካሁን ድረስ ባለው ሁኔታ 16 ሰዎች ቆስለዋል ተብሏል። 80 የሚሆኑ ደግሞ በፖሊስ ተይዘው ተወስደዋል። ከናይሮቢ በተጨማሪ የሞምባሳን፣ ኪሰሞ፣ ናሁሩሩ፣ ያሁሩሩ እና በሌሎች ከተሞችም እንደዚሁ ሰልፎችና ተቃውሞዎች ሲደረጉ ውለዋል ነው የተባለው። ኬንያውያኑ የተቃውሞ ረቂቅ ግን የተቃወሙት 16 ፐርሰንት የቫት ጭማሪ በመኪና ላይ እንደዚሁ ሶስት ፐርሰንት የቀረጥ ጭማሪ ኢኮ የተባለው ታክስ እና በሸቀጦች እና በፍጆታ መሰረታዊ መጠቀሚያ ቁሳቁሶች ላይ የተደረገውን የታክስ ጭማሪ በመቃወም ነው። ይህንን ተቃውሞ እንግዲህ አደባባይ ላይ ወጥተዋል። ዛሬ በምክር ቤቱ በፕሬዚዳንት ቢሮ እና በሌሎቹ ተቋማት ላይ ጉዳት ያደርሳሉ በሚል ተቃዋሚዎች ፖሊስ ጥበቃ ሲያደርግ ነው የዋለው። የሀገሪቱ ምክር ቤት ህንፃ ቤተመንግስት ላይ እንደዚሁ ድንጋይም ተወርሯል ተብሏል። ፖሊስ ግን መንገዶቹን ዘገትሮ ዘግቷል የተባለው ሌላው መረጃችን የፋኖን የሰራዊት ግንባታ እየተመለከተ ነው። የፋኖ የሰራዊት ግንባታ ቀጥሏል። በዛሬው እለትም እንደዚሁ በላስታ ቀጠና የአማራ ፋኖ ብሔራዊ ኃይል በርካታ ምልምል የፋኖ አባላትን ማስመረቁ ነው የወጡ መረጃዎች የሚያሳዩት። ለበርካታ ወራት በተለያዩ ስልጠናዎች በተለያየ አካል ብቃትና የኮማንዶ ወታደራዊ ስልጠና ስልጠናቸውን የተከታተሉ የፋኖ አባላት ናቸው። ዛሬ እየተመረቁት የፋኖ አባላቶች ስልጠና የተሰጣቸው በቀድሞው የኮማንዶ አባላት፣ የአድማ ብተና የኮማንዶ አባላት፣ የልዩ ኃይል ኮማንዶ አባላት እና የመከላከያ የኮማንዶ አባላት ነው ስልጠና የተሰጣቸው ሲሉ ነው መረጃዎቹ የሚጠቁሙት። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ